ሰላም፣ ውድ ቤተሰቦች፣ ዛሬም አዴይን ይቼ መጥቻለሁ። ክፍል 29 ማለት ነው እንግዲህ አዴይን ይቺ ፍቅር አሰቃይታ ልትገላት እንደሆነ ሁላችንም እናውቃለን ማለት ነው። የአዴይ ስቃይ በጣም በስቷል። ይብቃ እንበል ማለት ነው። አሁን ደግሞ ሊዱንም አበላሸቻት ማለት ነው። ምክንያቱም ያበላሸቻት ለምንድን ነው? እሷ ዳዊትን ስለምትወደው ፍቅር፣ እሱ ደግሞ አይወዳትም። ዳዊት የሚወደው አዴይን ነው ማለት ነው። አዴይን ነው የሚወደው እሱ ግን፣ አዴይን እንድትርቅ ብላ የኤላን ሀብል ሰርቃለች ማለት ነው። ማናት የሰረቀችው? እንትና ፍቅር ስለሰረቀች ያች እሷም ደግሞ በዚህ በዚህ የተነሳ እንደዚህ ማድረግ አለብሽ፣ ከዚህ በኋላ እንዲህ ካላደረግሽ እሷ ከዚህ ቤት ነቅላ መሄድ አለባት። እና ደግሞ ለምለም መታለች የኤላ አፍቃሪ ማለት ነው ኤላ እንግዲህ የልጅነት ጮኛው መታለች ማለት ነው። አዴይም ደግሞ የኤላ ቤት ስታጸዳ ነበር ማለት ነው። እሷ ደግሞ ያጸዳችው ፍቅር ስለምትልካት ሂጂት እጅግ ያለች ስለምትልካት ነበር ማለት ነው። አሁን ላይ ግን ምንም የተስተካከለ ነገር የለም ማለት ነው። ውድ ቤተሰቦቼ፣ ኤላ እንግዲህ ያው ሀብሉ ጠፍቶኛል ብሎ ነበር የሰረቀችው አዴይ ናት ብለው ሀብሉ ግን ያለው ፍቅረኛው ላይ ነው ማለት ነው። ለምለም ላይ ለምለምም ደግሞ አደይና ለምለም እየተመካከሩ አሁን ጓደኛ ሆነዋል ማለት ነው። ፍቅር ይህን ስታይ ቅጥል ብላ ለሊዱ ምን ትላታለች? ሊዱ እኔና አንቺ አደይና ለምለምን ራቅ አድርገን ማስወጣት አለብን ከዚ ቤት እነሱ ካልወጡ ኤላንና ዳዊትን ማፍቀር አንችልም ትላታለች። ሊዱም ደግሞ እሽትልና ከዳዊት እንድትርቂ ከወንድሜ መራቅ አለብሽ ብላ አደይን ትናገራታለች። ያልሆነ ነገር ደግሞ ለእንትና ለዳዊት ትነግረዋለች። እህቱ ሊዱ ማለት ነው ፍቅር። ይሄንም ፍቅርም ደግሞ ትነግረዋለች። አደይ መጥፎ ናት፣ አደይ እንደዚህ ናት ምናምን ብለው አደይ እንዲህ እንዲህ አለች ብለው ይነግሩታል ማለት ነው። እሱም ደግሞ ሂዶ አደይን ያስቀይማታል። ከዚህ በኋላ እህት ያጠገብ እንዳደርሽ ሲላት፣ አደይ ደግሞ እኔን የአጥንት የሚሰብር ንግግር ነው ተናገረችኝ ትትለዋለ በዛ ተናደው ተበሳይቶ ወደ ራሳቸው ይመለሱና ይሄዳሉ ማለት ነው። ውድ ቤተሰቦች ግን እንደዛ የሆነው መንስኤ ምንድን ነው? ይቺ አዴ የምትባል ልጅ ጥሩ ልጅ ነች። ሁሉም ወንዶች መጎስም ይወዳታል ማለት ነው። ባርኮት የሚወዳታል ማለት ነው። የፍቅር ወንድም ሁሉም ወንዶች ይወዳታል። ግን አዴ ይቺ ፍቅር ደግሞ አትፈልግም ማለት ነው። የማትፈልገው ለምንድን ነው? እንትና ስለሚወዳት ማለት ነው። ዳዊትን ስለምትወደው በቃ ትቀናለች ማለት ነው። ስለምትቀናባት በዛ በዛ የተነሳ ስለሆነ እሷ እየተናደደችና እየተበሳጨች ትገኛለች ማለት ነው። አደይ ግን በጣም ምስኪን ልጅ ነች ማለት ነው። ውድ ቤተሰቦች የአደይን ትግስት ይስጠኝ ነው ያልኩት እኔ ማለት ነው። ምክንያቱም ፍቅር እንደዛ ብዙ ነገር እያሰቃየቻት ከደረጃም እየወረወረቻት ግን እስካሁን ድረስ ፊቷ ቀይር አላለም። እስራዋን ነው ዝም ብላ መስራት የያዘችው ማለት ነው። ፍቅር ደግሞ ብዙ ሴራዎችን እያሴረ ነው ማለት ነው። ኤላ በቅርብ ጊዜ እነሱ ጋር ስለተቀላቀለ ሄደሽ የኤላን ቤት ማጽጃት አለብሽ ትላታለች። አደይም ደግሞ እሺ ብላ ያው ፍቅርን እሺ በይ ሰላላት ዳዊ እንትና ማለት ነው። ባርኮቴ የፍቅር በቃ ቻያት ፍቅር እንጻባው ነው ምናምን እያላት ማለት ነው። እሷም ችላት ተቀምጣ ነበር። ሲላት ታንቃታለች፣ ሲላት ትመታታለች ማለት ነው። ግን አዴ በጣም ትግስተኛ ነበር። ከዛ ኤላን ቤት ስታጸዲያ ምንም የነካችው ነገር አልነበረም ማለት ነው። ፍቅር ደግሞ የኤላን ካብል ትሰርቅና የሆነ ጃኬት ይበርድሻል ሂጂ የኤላን ቤት አስተሽ መምጣት አለብሽ ብላት ነበረ አዴን። አዴም ደግሞ ተነስታ የኤላን ቤት ልታጸዲያ በሄደችበት ከዛ በርዷት እቺ ለምለም አዲስ ልገባ ነበር እነሱ ጋር የመጣች ያለ ኤላን እየፈለገኝ ከዛ መንገድ ላይ ስታገኛት አሳዝናት። አዴ ደግሞ የለበሰችውን ፍቅር የሰጠቻትን ጃኬት ትሰጣታለች ማለት ነው። ጃኬት ውስጥ ደግሞ የኤላ ሀብል ነበር ማለት ነው። ሀብሉን እንግዲህ በእሷ ልታሳብ ማለት ነው። እሱንም የቆያረገችው ኪስ ውስጥ ፍቅር ነች ማለት ነው። አዴን ለማበሳጨት፣ አዴን ለማራቅ አዴን ሁሉም ወንዶች እንዲጠሏት ለማድረግ ነበር። ግን አልተሳካም። ከዛ ኤላ ቤት ክደው ሊዱና አደ እንትና ፍቅር ሂደው ይፈትሻሉ። የኤላም ቤት ማለት ነው። የኤላም ቤት ኤላም ደግሞ ከለምለም ጋር ወደ ፍርድ ቤት እየሄደ ነበር። ለምለም አክስቴን መክሰስ አለብኝ ቤተሰቦችን ጨርሳብኛለ። የተረፈኝን ቤት ነው። ቤቱን ደግሞ በስሜ እንድታዞርልኝ ማድረግ አለብኝ እያለች ነበር ማለት ነው። እሷም ከሄደች በኋላ ከዛ እየሄዱ እያለ ከ እንትናጋ ከኤላ ጋር ማለት ነው። ለምለም ለምለምም ደግሞ ቆም ምትልና እንዴ ምን ሆንክ ትለዋለች ማለት ነው። ስልኬን ረስቻለሁ ብሎ ሲመለስ እቤት ውስጥ ደግሞ ሊዱና ፍቅር የኤላን ቤት እየፈተሹ ሀብሉን እንትናናት የያዘችው ካደይ ተቀብላ ማለት ነው። የኤላ አፍቃሪ ይዘዋለች ማለት ነው። ሊዱን ደግሞ ታፈቅረዋለች ማለት ነው። ኤላን ኤላ ደግሞ ይችኛቱን የመጀመሪያቱን ነው የሚያፈቅረው ማለት ነው። ሊዱ ቀበጥም ስለሆነች የፍቅርን ምክር እየሰማች ገደል እየገባች ነው ማለት ነው። ፍቅር ብዙ ነገር ማድረግ ብዙ ብዙ ነገሮችን ታደርጋለች፣ ግን አይሳካላትም። ዳዊትን አሁን ከአዴጋ አጣልተዋለች ማለት ነው። ዳዊትም ደግሞ እንዴት እንደዛ ትኛለሽ ለእነ ፍቅርና ለእህቴ ለሊዱ ይላታል ማለት ነው። እኔ ምንም አላልኩህም ዳዊት፣ እኔ እንደማልልም ታውቃለህ፣ ግን እሳ እነሱ ናቸው እንደዚህ እንደዚህ ብለው ስትለው፣ ይቅርታ ሊጠይቃት ከዛ ምግብ ስሪልኝ ይላታል ጠርቶ ክላሱ ማለት ነው። እሺ እሰራልሃለሁ፣ ግን ፊልም እያየሁ የምበላው ምግብ ነው ምሰሪልኝ ይላታል ዳዊት ማለት ነው። ከዛ እጇን ይዝና አደይ ይቅርታ እኔ እኮ እነሱ እንደዚህ እንደዚህ ሰላሉኝ ነው ይላታል ማለት ነው። አሀ እኔ እንደማለት ታውቃለህ አላልኩህም። እኔ ሲጀመርም ስታወራኝ እንኳ ዘወር ነው የምለው አንድ ቀን ቀጥብዬ ተናግሬያት አላውቅም ትላለች አደይ ማለት ነው። ከዛ እሱም ደግሞ ውይ እና ፍቅር እና ሊዱ ተጫወቱብኝ በህይወቴ ማለት ነው ይላቸዋል ማለት ነው። ከዛ ለምለም ወደ ቤት ትመጣለች ማለት ነው። አደይ በጣም መጠና ታማለች እና አደይ እየፈለገች ነው ቶሎ ድረሽ ብለው ፍቅርና ሊዱ አውቀው ኤላ ቤትን ለመፈተሽ ብለው ይሄ ታሄዳለች ማለት ነው። እንዲህ አደይ እንደዚህ ሰላየሁሽ ደስ ብሎኛል እኮ ጠና ያታመመች መስሎኝ ነበር። አይ እኔ አላመመኝም፣ ግን ራሴን ትንሽ ሰላመመኝ እንትን ለማለት ምናምን ትላታለች ማለት ነው። ውድ ቤተሰቦቼ ግን ይቺ ፍቅር ውይ ውይ ናት ማለት ነው። መቼም አይሳካላትም ማለት ነው። ግን አደዬ ኤል ማን ነው ዳዊት ስለሚወዳት ይወዳት ባርኮቴም ይወዳታል። ግን እንደዛም ሆኖ ያው ባርኮቴ ብዙ ጊዜ ስራ ስለሚሆንባት አይገናኙም ማለት ነው። እሱ ስለሚያፈቅራት ለአንተ በቃ እኔ ለአንተ ብዬ ምን ልሆን ትለዋለች ማለት ነው። በጣም ጥሩ ልጅ፣ በጣም አስተዋይ ልጅ ናት አዴ ማለት ነው። ግን ፍቅር ልታስቀምጣት ታቻለች፣ ምክንያቱም ትቀናባታለች ብዙ ብዙ ነገሮችን ስለምታረጋት ማለት ነው። ውድ ቤተሰቦቼ ግን እሷ ፍቅር ማለት ነው፣ ውዶቼ፣ በጣም መጥፎ ልጅ ነች ማለት ነው። መጥፎ መጥፎ ግን እንዲያ ዳዊት የሚወደው ማለት ነው አዴ ዳዊት አይፈልጋት። ዴቭ ዴቭ ዴቭን ተዴቭ መራቅ አለብሽ ኮተታም። ላይክ፣ ሼር፣ ሰብስክራይብ ባይ።